እሺ ሶ ምንድን ነው የምናደርገው? መጀመሪያ እንዴት አድርገን ደግሞ ከፍተን ንግባና ደግሞ ኤክሴል ላይ ከፍተን ንግባና ደግሞ እስኪ ምንድን ነው ያለው ኤግዛክትሊ ውስጥ የሚለውን ነገር ለማየት ሞክር። ስለዚህ ስታርት ታደርጉና ኤክሴል ብላችሁ ሰርች ታደርጋላችሁ። እኔ ኤክሴል 2016 ነው የምጠቀመው፣ አሪኮሜንጁ ቱ ዩ ዲስ ቨርዥን 2013 በኋላ ያሉ ቨርዥኖች የምጠቀሙ ሪኮመንድ እንዳረጋችኋለሁ። ቅድም እንዳነሳ ነው ጌሲን ትኩች ስለሄዳችሁ አውርዳችሁ ማስገባት መጀመር ነው ማለት ነው። ስለዚህ ኤክሴልን እንክፈት 2016 ነው የምጠቀሙ ብያችኋለሁ። የቅርብ ቨርዥኖች ስጠቀሙ የተለያየ አሪፍ አሪፍ የሚባሉ ፊቸሮችን ማግኘት ትችላላችሁ። ስለዚህ ያ ደግሞ በደንብ ይጠቅማችኋል ማለት ነው። ፈርስት ሉክ ማለት ነው እንግዲህ እነዚህ ጋር የተለያዩ ነገሮች አሉ። ምንድነው ሳምፕል ዶክመንቶች ናቸው እነዚህ። እነዚህን አሁን መጠቀም አንፈልግም እኛ የምንጀምረው ጀምረው ከብላክ ወርክ ቡክ ነው። ሄር ብላንክ ወርክ ቡክ የምትለው ጋር ዲስ ወርክቡክ ሬት ከማድረግ ስለምንጀምር እሱ ላይ ክሊክ አድርጌ እጀምራለሁ ማለት ነው። ብላንክ ወርክቡክ አለኝ እዚህ። ኤክሴል ልክ ሲጀምር እንግዲህ ያለው ኢንተርፌስ ይሄን ይመስላል። ይሄን ነው የሚመስለው። ኤክሴል ብላንክ ወርክ ቡክ የሆነ ምንም ያልሰራንበት ማለት ነው። የኤክሴል የመጀመሪያው ዶክመንት ወርክ ቡክ ተብሎ ይጠራል። ወርክ ቡክ ማለት ይሄ እንዳለ ሙሉ እዚህ ጋር የምታዩት እንዳለ ወርክ ቡክ ተብሎ ልክ እንደ ኤክሰርሳይስ ቡክ ብታስቡት አንድ ሙሉ ደብተር ብስንል ለምሳሌ ባለ 50 ሉክ ባለ 30 ሉክ ያን እንደምናወራው ማለት ነው። በውስጡ የተለያዩ ሺቶችን የያዘ ገጾችን የያዘ ብላችሁ ታስቡ ትችላላችሁ። የተለያየ ስራ አስተሩባችሁ ምትችላቸው እነሱን የያዘ አንድ ኢንታየር ወርክ ቡክ ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር እንደምታዩት አሁን ስንከፍተው ጋር ብሎ ቡክ ዋን ብሎ ስም ሰጥቷታል ማለት ነው። ስለዚህ ምን እናደርጋለን? ይህን ወርክ ቡካችን ላይ ምን አለ? ሺቶች አሉ። ይሄ ወርክ ቡክ በተለያዩ ሺቶች የተዋቀረ ነው። በተለያዩ ሽቶች የተዋቀረ ነው ይሄ ወርክቡክ ማለት ነው። ለምሳሌ አንድ ወርክቡክ በጣም ብዙ ሺቶች ሊኖሩ ትችላሉ። እዚ ጋ እንደምታዩት ለምሳሌ ሺት ዋን ይላል። እዚጋ ሺት ዋን አለኝ። እዚ ሺ ጋ መጥሽ ክሊክ ባረግ ሺት ቱ ይከፈታል። እዚ ሺ ጋ መጥሽ ክሊክ ባረግ ሺት ስሪ ይከፈታል። እያንዳንዱ ሺት የተለያየ አይነት ዳታ ማስቀመጥ ይቻላል። እያንዳንዱ ሺት ላይ ሌላኛው ነገር ደግሞ ምንድን ነው ለምሳሌ ሺቶቻችንን ሪኔም ማድረግም እንችላለን። ሌትሳይ ይህን ሺት ዋን የሚለውን ነገር ደብል ክሊክ አድርጌበት የመጀመሪያው አሁን እየሰራን ያለ ነው የአንድ ካምፓኒ ዳታ ነው ብለን ብናስብ እና የኤቭሪ መንዝ ዴታ በእያንዳንዱ ሽት ላይ ማስቀመጥ ብንፈልግ አይንኮልዲስ ሽት ጀን ወይ ብዬ ጽፌ ኢንተር ስለው ሽት ዋኑ እንደዚህ ሆነ ማለት ነው። ሽቱ ላይ መታችሁ እንደገና ፌብራሪ ብላችሁ ኢንተር ስትሉት እንደዚህ ያደረጋችሁ ሌሎቹን ሽቶች አሳይ ስመስጠት ትችላላችሁ ማለት ነው ማለት ነው። ስለዚህ ሺታል እዚህ ሺት ላይ ደግሞ ይሄ የምታዩት ወርክ ሺታችሁ እዚ የምታዩት ደግሞ ይሄኛው ፓርት የምትሰሩበት ማለት ነው። እነዚህ ያንዳንዶቹ ሴሎች ናቸው እዚ ሴል ተብለው ይጠራሉ። በሴሎች የተዋቀረ ነው ማለት ነው። አንዱ ሺት ደግሞ ኤቭሪ ሺት በሴሎች የተዋቀረ ነው። እችኛዋ ስትመርጧት አክቲቭ ሴል ተብሎ ይጠራል ማለት ነው። እያንዳንዱ ሺት በጣም ብዙ ሴሎች አሉት። ኤክሴል ዳታን በታቡለር ፎርም ወይም ደግሞ በኮልም እና በሮ ፎርም ነው የሚያመጣው። ልክ ይሄ ኮልም ነው ዲስ ዋን ኢዝ ሮ ማለት ነው። አሁን እዚህኛው ሮ ይባላል። ይሄኛው ደግሞ ኮሎም፣ ታች ያለው ኮሎም ነው። ኮሎሞቹ እያንዳንዳቸው ስም አላቸው። በአልፋቤት አሳይን የተደረጉ ናቸው። ኤ ቢ ሲ ዲ እያለ ይሄዳል። ሮዎቹ ደግሞ በቁጥር 1 2 3 4 እያለ ይሄዳል ማለት ነው። ከዛ ይሄ በኮምቢኔሽን እያንዳንዱ ሴል ስም ይኖረዋል። ለምሳሌ ይሄኛው ሴል አሁን ክሊክ ያደረኩበት ሴል ኢ ኮሎም ላይና እዚህ ጋር ከሆነ አምስተኛው ሮ ላይ ነው ያለው። ስለዚህ ኢ5 ተብሎ ይጠራል። አሚን ያ፣ ዲ5፣ ይሄም ሲ5። እንደዚህ ያለ እንደዚህ ነው የሚሄደው። ከዛ እዚህ ጋር ራንደምሊ፣ እዚህ ጋር ክሊክ ማድረግ ሰባት ቁጥርና አይ ላይ ነው ያለው ስለዚህ አይ 7 ተብሎ ይጠራል ማለት ነው። በኋላ ካልኩሌሽን ስንሰራ የነዚህ የሴሎቹን ስም ማወቅ ለምን እንደሚጠቅመን ትረዱኛላችሁ ማለት ነው። ስለዚህ ወርክቡካችን ቅድም እናንሳ ነው ወርክቡክ አለን። ወርክቡካችን ደግሞ በሺቶች የተዋቀረ ነው። ብዙ ሺቶች ነው ታል ሺታችን ደግሞ በሴሎች አሉት ማለት ነው። እያንዳንዱ ሴል ደግሞ ስም አለው ማለት ነው። ስንመርጠው ደግሞ አክቲቭ ሴል የተመረጠ ሴል ተብሎ ይጠራል ማለት ነው ናይስ። ስለዚህ ሽታችሁን ሴሎቻችሁ ላይ እነዚህ ኮለመኖቻችሁን ልክ እንደዚህ ማስፋት ማጥበብ ትችላላችሁ። ለምሳሌ ው እንደዚህ ማጥበብና ማስፋት ትችላሉ። ታ ኮለመናችን እያሰፋት ነው። እሯችሁንም ደግሞ እንደዛው ማስፋትና ማጥበብ ትችላላችሁ ማለት ነው። ልክ ለምሳሌ ዚች ጋር ማስፋትና ማጥበብ ይችላላችሁ ማለት ነው። ስለዚህ ይሄኛውም እንደዚህ ዝሞቱ ምን ማድረግ የሚቻላል። ከዛችኛው ፓርት ይሄ እዚህ ጋር የምታዩት አሁን ማሳያችሁ ይሄ ፓርት ማለት ነው። ከዛችኛው ፓርት ሪብን ተብላ ትጠራለች። ወርክቡካችሁ ላይ የተለያየ ስራ ትሰራላችሁ። ለምሳሌ እዚህ ጋር ሆም አለኝ፣ ኢንሰርት፣ ፔጅ ለይአውት፣ እዚህ ጋር ፎርሙላስ፣ ዳታ እያለ ይመጣል። እነዚህ ሁላ እያንዳንዳቸው የተለያየ ስራ አላቸው። በኋላ እየሰራን ስንመጣ የምናያቸው ማለት ነው። ለምሳሌ ሆምታብ ላይ ከስተማይዜሽን እንሰራለን ቴክስት ከስተማይዜሽን ምናምን እንደዚህ ፎርማቲንግ እንሰራለን። በኋላ አሁን ስናዳት አስገብተን የምናየው ከዚ ኢንሰርት ላይ የምትን ደግሞ የተለያዩ ነገሮችን ፒክቸር ምናምን ቪዥዋላይዜሽን ግራፊክስ ምናምን እዚህ ጋር የምታያቸው ነገሮች እንሰራለን። ፔጅ ላይውት እያለ የበኋላ ፕሪንት ሪያውን ባክግራውንድ፣ ብዙ ደግሞ ወደ ውስጥ እየገባን ስንገባ የምናያቸው ነገሮችን ደግሞ እንሰራለን ማለት ነው። ስለዚህ ይሄ ኤክሴል እንግዲህ ይሄንን ነው የሚመስለው ማለት ነው። ስለዚህ ይሄንን ካየን ቀጥታ ደግሞ ዳታ አስገብተን ነው የምንሄደው። ከዳታ ከማስገባታችሁ በፊት እንዴት ሴቭ እናደርግ የምትለዋን እና ደግሞ ወርክቡካችሁ እንግዲህ የሰራችሁበት ያላችሁት ወርክቡክ ሴቭ መደረግ መቻል አለበት። ሴቭ ታረጉታላችሁ። ሴቭ ስታረጉት ቀላል ነገር አለ። ሶ ይኬም ሄር እና ፋይል ላይ ክሊክ ታረጋላችሁ። ፋይል ላይ ክሊክ ካረጋችሁ በኋላ እዚች ጋር ሴቭ እና ሴቫስ የሚሉ ነገሮች አሉ። ያው ሴቭ እና ሴቫስ ብዙ ጊዜ ዶክመንት ላይ ተጠቀማችኋላችሁ። ይሄ ቀላል ነገር ነው። ሴቫስ ብለን እንገባለን። ዘን ብራውዝ ትመታላችሁ። ያው ጉስታር ፍሮም ስክራች ስም አለው። ለጊዜ ፓርት የምታስቀምጡበት ፓርት ነው። ዳታ ፓርቲሽናችሁ መርጣችሁ ማስቀመጥ የሆነ ቦታ ላይ ደይዋን ሴቭ ብለዋለው ማለት ነው። በዚህ አሁን እንደምታዩት የወርክ ቡካችሁ ስም ወይ የወርክ ቡካችሁ ስም ተቀየረ ማለት ነው። ደይዋን ተብሎ ተቀየረ ማለት ነው። ስለዚህ በዚህ ፎርም ማድረግ ትቻላችሁ። አሁን ሴፍ ካረጋችሁ በኋላ ን ከዚህ በኋላ ኮንትሮል ሴፍ ተጫናችሁ አንድ ወይ ደግሞ እናንተ ራሳችሁ ከኪቦርዳችን ላይ ኮንትሮል ፕላስ ኤስ የተጫናችሁ ሴቭ ማለት ትችላላችሁ ማለት ነው። ኢኒ ቼንጅ ከዚህ በኋላ ለምትሰሩት ማለት ነው። ዋረልስ ሌላ በቃ እስኪ ደግሞ እየሰራን በደንብ ኤክሰርሳይዝ ደግሞ ስንሰራ መሀል ማለ የምንጨምራቸው ነገሮች እየጨምርን ያለ ወይ የሚቀጥለው ኤክሰርሳይዝ ምን ይችላል። ሶ ይሄን ይመስላል እንግዲህ ለሳምፕል የመረጥነው ዳታ ይሄን ይመስላል። ሶ እዚህ ጋር ከላይ አምቺ ወጣት የመጀመሪያው ሮ ልክ እንደ ታይትል ሮ ወይም ደግሞ እንደ ሄደር ብለን ብናስባት፣ ሄደራችን መጀመሪያ ሴት እናደርጋለን ለማለት ነው። ሄደራችሁ ላይ ትመቱና ከምንጀምረው እንደ አሁን እዚህ ጋር የምታዩት እያንዳንዱ ሴል አለ እና ሴሎች ሴላችንን መርጅ አድርገን ነው እዚህ ድረስ የሆነ ስም እንስጠው። ለምሳሌ እዚህ ድረስ እንደዚህ መርጅ ለማድረግ ሴሎቹ ሆን አንዳንድ ነበሩ፣ አንድ ላይ አጣቀን መርጅ አድርገናቸው። ደግሞ ስም ለመስጠት ለምሳሌ የበኩርቴ የሰራተኞች ምንድነው ውጤት ቢሆን መስጠት ብንፈልግ ምናርግ? ስለመጀመሪያ ሰሌክ ታደርጋላችሁ። ከም ርንሳንዚጋርን ሴንተር የምትለዋለች እሷ ላይ ክሊክ ታደርጋላችሁ። እንደምታዩት መርጅ ሆነ ማለት ነው። ስለዚህ እንጽፋለን። እዚህ ጋር ክሊክ እናርግና እንጽፋለን። ከዚኛው ደግሞ ከታች ካለው ደግሞ እሺ በምንለየት እናርገው፣ ሼድ እናርገው። እስኪ ደግሞ ትንሽ ሼድ እናርገው። አሁን አንድ ፎርማቲንግ እየሰራ እንድንል ማለት ነው። ሼድን ከለርን ለምን መስራት ከተመቱና እዚህ ፎ ሆም ታብ ላይ መሆናቸው እርግጠኛ ሆኖልኝ፣ ሆም ታብ ከዛ በኋላ እዚህ ጋር እንደምትትኝ ሁለት ነገሮች አሉ። ይሄ ባክግራውንድ ሼድ የሚደረግበት ነው፣ ወይም ደግሞ ሼድ ምና ከኋላ ያለውን ፊልም ምና ከለር ፊልም ምናረግበት ማለት ነው። ለምሳሌ ይሄ ከለር ፊልም ምናረግበት ነው ማለት ነው። ይሄን ከለር ምንምረጥ እንደምትገት ተቀይሯል። ሌላው ደግሞ ከለር ነው። ለምሳሌ የቴክስታችንን ከለር ደግሞ መቀየር ምንፈልግ መጀመሪያ ውስጥ ገቡና ክሊክ አድርጋችሁ ቴክስታችሁን እመርጣላችሁ እንደዚህ ከመርጣችሁ በኋላ ትሄዱና እዚያ ቀይ ከሆነ ቀይ ታደርጉታላችሁ ሌላ ከለርም ከሆነ እዚህ ከመታችሁ የምትፈልጉትን አይነት ከለር መቀየር ትችላላችሁ ሰው የትሽድ ቢ ብዝብል ዲስ ካንድ ኦፍ እንደዚህ ነገር ቢሆን አሪፍ ነው ስለዚህ አሁን ጀስት ዲኮሬሽኑ ጊዜ እንዳይወስድብን ለገችኛውን ቀለል ነገር እናድርጋትና ይሄን ቀይ እናድርገው በደንብ እንዲታየን ቀስዋል ሶ፣ ከዛ ደግሞ ኖርማሊ ሲግለ ከፍ ማድረግም ያስፈልጋል። እንዲታየን 11 ነበረ። ሁለት ነገሮች እዚህ ጋር አሉ፣ ላሳያችሁ በዛው። እኚህ ሁለት ነገሮች አንደኛ ወደ ታች ስታረጉት ዝቅ ማድረግ ነው። እንደዚህ ሳረገው በጣም ከፍ ያደረገዋል። እንደዚህ ደግሞ ዝቅ ያደረገዋል። እንደዚህ ነገር እዚህ አካባቢ ያለ ነገር ይሁንና፣ በዚህ ደግሞ መቀየር ትችላላችሁ ኦፍ ኮርስ እንደዚህ አርጋችሁ የምትፈልጉትን ማረግ ትችላላችሁ። ሌትስ ሜክ ኢት ሴክስቲን እሺ። ከዛ አችኛዋን ፓርትም እንደዛው እናስተካክላት፣ ሼድ እናርጋት። አችኛዋንም እንደዚህ እዚህ ድረስ የሆነ ነገር ሌላ አይነት ከለርም ከፈለጋችኛዋን ደግሞ እንደዚህ ነገር አርገን እንቀይራት፣ እንደዛው እንዳለ ጥቁር ሆኖ ይቻላል። አሁን ደግሞ ቀይም ከፈለግን ቴክስቱን ደግሞ ቀይ እናረጋለን። ሶ ዚስ ኢዝ ቤዚክ የሆነ ከለር ፎርማቲንግ እና ሼድ የምናደርግበት ነው ማለት ነው። ከዛ ይሄ ዳታ ደግሞ የምንድን ነው ለምሳሌ የ2016 አሁን ላስት ይር የላስት ይር ዳታ ቢሆን እየሰራን የነበረው በፕሮግረስ ነው የሚሄደው። ኦፍ ኮርስ ግን ሌላኛው ፈርስት ፓርት ዋን ላይ እንዳየነው አንድ ወርክ ቡክ ላይ ያለ ሺት እያንዳንዱ ሺት ስም ይኖረዋል እና ስሙን መቀየር ትችላላችሁ ማለት ነው። ለምሳሌ ሚሴዲስ ዋን የ2016 ነው በቃ፣ ስለዚህ 2016 ነው። ልክ እንደምታዩት የ2016 ዳታ ነው ማለት ነው። ሳምፕል ዳታ እናስገባ ራንደም ራንደም ዳታ እናስገባና ከዛ ደግሞ እንቀጥላለን። ስለዚህ ሳምፕል ዳታ እንደዚህ አስገብተናል ሶስት ከሳምፕል ዳታው ካስገባን በኋላ ስለዚህ ቀጣይ የምንሰራው ደግሞ ምንድን ነው ማለት ነው? እስኪ አሁን ይህን ዳታችን እንደዚህ ከስተማይዝ ካረግም በኋላ ቤዚክ ማቴማቲካል ኦፕሬሽኖችን ኖርማሊ ኤክሴል ለቤዚክ ማቴማቲካል ኦፕሬሽን ብቻ አደለም የተሰራው። በጣም ከቤዚክ ማቴማቲካል ኦፕሬሽን ጀምሮ እስከ አድቫንስድ ነገሮች መስራት ትሻላችሁ። ሶ ለአሁን በዚህኛው ቤዚክ ነገሮችን እንዴት አድርገን መስራት እንቻላለን? ለምሳሌ እዚህ ጋር የበኩር ቴጊ የሰራተኞቹ ውጤት አለ፣ አይ ፐርፎርማንሳቸው ሜጀር የተደረገበት ዳታ ብለን እናስብና ከአንደኛው ሩብ ዓመት ከአራተኛው ሩብ ዓመት ስለዚህ ከቤዚክ ነገር እንጀምር። ለምሳሌ ድምር አንደኛው ምንሰራ ብለን ምናሰሙ ቤዚክ ምንላቸው ኦፕሬሽኖች እንስራ። አንደኛው ይሄን እንዲደምርልን ምንፈልገዋል። ሌላው ለምሳሌ የዚህ እያንዳንዱ ሰራተኛ ትንሹ ፐርፎርማንሳቸው ስንት ነበረ የሚለውን ትንሹን፣ ትልቁን ወይም ሚኒመም ማለት ነው። ትልቁን ደግሞ እንዲሰራልን ብንፈልግ ትልቁን ስንት ነው? አማካኛቸው ስንት ነው? አቬሬጅ ያለው አማካኝ ውጤታቸው ስንት ነበረ? ከዛ ደግሞ ደረጃ እንሰራላቸዋለን? ራንክ ብለን የምንጠራው ማለት እነዚህ አራት አምስት ነገሮችን ደግሞ ለመስራት እንሞክራለን ማለት ነው። ሶ ቤዚካሊ ምንድን ነው፣ ኤክሴል ፎርሙላ በሁለት መንገዶች ነው መስራት የምትችሉት። አንደኛ ዩ ካን ራይት ባይ ዩር ኦውን፣ ራሳችሁ መጻፍ ትችላላችሁ። ፎርሙላ ስንጽፍ በእንግሊዝኛ ስለሆነ ደደ እንግሊዝኛ እንመለስ። እዚህ ፎርሙላ ባራችሁ ላይ በመምጣት ራሳችሁ መጻፍ ትችላችሁ። ፎርሙላ ባር ትባላለች። የምትፈልጉትን ፎርሙላ ራሳችሁ መጻፍ ትችላላችሁ። ኦር ፎርሙላ ፈንክሽን ደግሞ ስላለ ፈንክሽን ላይም በመሄድ ደግሞ መስራት እንችላለን። ሁሌም ግን መርሳት የለባችሁ ነገር ምንድን ነው መጀመሪያ ክሊክ የምታደረጉት ሴል ያ የሰራችሁት ነገር ዲስፕሌይ የሚሆንበት ሴል መሆን መቻል አለበት ማለት ነው። ወይም ደግሞ እናንተ ዲስፕሌይ ማድረግ የፈለጋችሁት ቦታ ሌት ሰይ እኔ አሁን መጀመሪያ የምሰራው የአብርሃም ዮሴፍ እናው ስለዚህ አብርሃ ዮሴፍ። ስለዚህ እዚህ ድምር ላይ ክሊክ አድረግና መጀመሪያ እዚች ጋር እንምጣና ኤፍ ኤክስ የምትላለች እቺ እሷን ክሊክ እናደርጋለን ኢንሰርት ፋንክሽን ኤክሴል የትኛውም አይነት ኤክሴል ፈንክሽን የሚጀምረው ኢኩዋል ሳይን ብሎ ነው። ልክ እንደምታይዞች ጋር ኢኳል ሳይን። ስለዚህ እዚህ ጋር ትመቱና ሰሌክተ ፈንክሽን የምትለዋ ጋር ሰም የምትለዋን ፈንክሽን እንመርጣለን ማለት ነው። እንደምታዩት ፈንክሽኖች አሉ የተለያዩ አይነት ፈንክሽኖች፣ አቬሬጅ፣ ኢፍ፣ ሃይፐርሊንክ፣ ካውንት፣ ሰም ድምር ማለት ነው። ስለዚህ እሷን እንመርጣለን። እሷን እንመርጥና ኦኬ እላት። ይሄ ይመጣልኛል። በመጀመሪያው ክፍላችን እያንዳንዱ ሴል ስም አለው የሚል አውርተን ነበር፣ በባለፈው ክፍል አለ። ስለዚህ ኖርማሊ ቁጥር አይደለም የምንጠቀም ፎርሙላ ስንጠቀም ያሉትን ቁጥሮች ሳይሆን ቁጥሮቹ መጠቀም ይቻላል ኦፍ ኮርስ ግን፣ ለሁሉም በኋላ ለሚቀጥለውም ስራ ስለሚያገለግል የሴሎቹን ስም ነው የምንጠቀመው፣ ወይም ደግሞ የእያንዳንዱ ሴል ስም ማለት ነው። ስለዚህ ሴሎቹ ምንድነው ስማቸው? አሁን ኬትስ ኬት ነው። ይሄ ካረጋችሁ በኋላ መጀመሪያ እዚህ ጋር ትመጡና

ኢማጂን ዩ ሃቭ ላይክ ታውዝንስ ኦፍ ዴታ በጣም ብዙ ዳታ አላችሁ ብላችሁ ብታስቡ፣ ለዛ ሁላ ዳታ በቀላሉ መስራት መቻሉ ነው አሪፉ ነገር። ስለዚህ ምን እናደርጋለን? ችጋን መጣና ልክ እንደቀድሙ ዝች ጋ ልክ ልጠጋ ስታረት ልክ እንደዚህ ተት ፕላስ ምልክት ስትሆንላችሁ ክሊክ ታረጉና ሳትለቁ ወደታች ዝቅ ታደርጋላችሁ። ክሊክ አድርጋችሁ ሌፍት ክሊክ ማለት ነው። አቶ በቀላሉ ልክ እንደዚህ ሰርላል ማለት ነው። ድምር በቀላሉ እንደዚህ ስንሰራ ትንሹ እና ትልቁንም ስንሰራ እንደዚያው ነው የሚሆነው። ተመሳሳይ ነገር ነው። ትንሹ ማለት እንግዲህ ከአራቱ ኳርተር አብርሃም የሚባለው ሰውዬ ስንት ነው ትንሹ? ከአራቱ ኳርተር ትንሽ ያመጣውን ማወቅ ብንፈልግ ደግሞ በቀላሉ ምን ማድረግ እንችላለን? ተመልሰን እዛው ኤፍ ኤክስ ላይ እንገባለን። ከሚወጡልን አማራጮች ውስጥ ደግሞ? እዚች ጋር ተመጡና ዝቅ ታደርጉታላችሁ። ሚኒመም የሚል ትፈልጋላችሁ። እዚህ ጋር ካጣችሁት፣ እዚህ አሁን ሚኒመም የሚል ነገር የለም። ሚኒመም የሚል ነገር ካጣችሁት ምን ማለት ትችላላችሁ? እዚች ቺን ትነኩና ኦል ትሉታላችሁ። እንደዚህ ኦል ብላችሁት፣ ከዛ እዚህ ጋር ክሊክ አድርጋችሁ አንዱ ላይ ኤም ትነኩ ነኩ ኤም ቤት ይወስዳችኋል። ከዛ ሚኒመምን እዚህ ጋር እንፈልጋታለን ማለት ነው። እችትና ሚኒመም አለች። እችት እንደምታየው ምታት እሷ እናደርግና እንመልሳለን። ትእከየት ስኬት ነው እንዲሰራልኝ የፈለግኩት አራቱ ኳርተርልት አራቱ ኳርተር ላይ ስድስት አምስት ትንሹ ነው ማለት ነው። ልክ እንደ ቅድሙ እንዳደረግ ነው። ደብል ክሊክ ስታደርጉት የሌሎቹንም ይሰራላቸዋል የቅድም ድራግ ያደረግነው አሁን ደግሞ ይህቺን ጠግ አድርጋችሁ ደብል ክሊክ አድርጋችሁ ይቻላል። ሁለተኛው መንገድ ደግሞ ደብል ክሊክ ነው። ደብል ክሊክ ስታረጉ ይሄዳል። ትልቁ ጋር እንምጣ ትልቁ ደግሞ ስንት ነው የሚለው ማየት ብንፈልግ ደግሞ ሞስት ሪሰንትሊ ዩዝድ ብላችሁ ወደኋላ ብትመለሱ በቀላሉ ታገኝታላችሁ። ቅድማቸው ስለነበረ ነው። ለእሱ ደግሞ የምንጠቀመው ማክሲመም ነው። ማክሲመም ማክሲመም ብለን ማክስ ምትሏን፣ ኦኬ ያልኩት፣ ማክሲመሙ ስለሆነ እየፈለግን ያለ ነው። ከየት ከየት ነው? ከአንደኛ ሩብ ዓመት እስከ አራተኛ ሩብ ዓመት። ከዛስ ኦኬ አለቀ። እዛ ደብልታ እንደምታዩት ሁሉም እየመጣ ነው ማለት ነው። እየሰራ ነው። አሪፍ አቬሬጅም እንስራ። ከዛ ደግሞ አቬሬጅም ተመሳሳይ ነገር ነው። አቬሬጅም ኤፍ ኤክስ ልንገባና አማካኝ አቬሬጅ ምትለዋን እንመርጣለን። ከዛ በኋላ ኦኬ እንላለን። ከዛ ኬትስ ኬት ከአንደኛ እንዳትረሱ እ አሁን አቬሬጅ እነዚህ ድምር ላይ ምናምን ያሉት ወደዚህ ያሉት ነገሮች አይገቡም ማለት ነው። ስለዚህ እዚህ እንመርጥና አማካኙ ደግሞ በአማካኝ ይሄ ልጅ በአመት ውስጥ 72.5 ፐርሰንት ፐርፎርም እያደረገ ነው ማለት ነው። የሌሎቹ እንደዚህ የሆነ ይመጣል ማለት ነው። ስለዚህ በቀላሉ ማቴማት ኮርፖሬሽኖችን እንደዚህ አድርገን መስራት እንችላለን ማለት ነው። በጣም ስለዚህ ወደ ደግሞ ወደዚህ እስካሁን ያየናቸውን እንግዲህ ደምተውት ቀላል ነው በጣም እና ወደ ደረጃ ከምጠታችን በፊት እንደምታዩት ለምሳሌ ይሄንን ዝቅ ሳደርግ ወደታች ይሄኛው አሁን ለምሳሌ እዚህ ጋር የብርሃን እንደሚል ይሄኛው የየትኛው ኳርተር ነው አላውቅም። ይሄኛው የየትኛው ኳርተር ነው አላውቅም። ይሄኛው የየትኛው ኳርተር ነው አላውቅም። ምንድን ነው ድምር ነው። ምንድን ነው ከላይ ያስቀመጥናት ሂደሯ ፓርት ወደ ይሄኛው ፓርት ማለት ነው። ወደታች ረዘም ያለ ዳታ ሲኖረን ይገባል እና ስታክ እንዲያደርግልን ስለምንፈልግ እሷ እንደ ዳታ ነው የምናደርገው። ይሄ ፍሪዝ እንዳይንቀሳቀስ የኛ ፓርት ማለት ነው፣ እንዳይንቀሳቀስ እንድናረገው ምን እናርግ? ይህንን መጀመሪያ ዚች የመጀመሪያው ፓርት ላይ ክሊክ እናደርጋለን። ሄደራችሁ እዚህ ይሄኛው ፓርት እንዳይንቀሳቀስ የመጀመሪያ ዳታችሁ ላይ ክሊክ ታደርጋላችሁ። ከዛ ትመጡና ዚች ጋ ቪው የምትለው እንትና ካላችሁ ጋ ፍሪዝ ፔንስ የምትለው ያጫወታል። ፍሪዝ ፔንስ የምትላለች ዚች ጋ እሷን ክሊክ እናደርጋለን። ከዛ ፍሪዝ ከዛ እስኪ ለምሳሌ እንበላው ፍሪዝ ፔንስ አልኩት፣ ግን እሱ አሁን ዝቅ ለማድረግ እሞክር። ይሄኛው መስመር የሚታያችሁ ከሆነ አልቅም ፍሪዝ አድርጎታል። ስለዚህ አሁን ወደ ታች ስወርድ እንደምታዩት ቅድም ያለው እዚህ ማን የሚባል ሰው ያለ ይሄ የፈርስት ኳርተር ማለት ነው። እዚህ ጋር ማስተካከል ይቻላል ማለት ነው። እንቀጥልና ኖርማሊ ደግሞ አሁን እስኪ ራንክ እንስራላችሁ። ኮምፓሪዥን ነው የምንሰራው። ሶ ኮምፓሪዥን ነው የምንሰራ ማለት ምንድን ነው? እነዚህ ጋር አሁን አስራ ስምንት ሰራተኞች አሉ። አሉ እነዚህ 18 ሰራተኞች እነሱን ራንክ ልንሰጣት ልንሰራላቸው በአመት ውስጥ የታማካኝነት አንዱ መጠቀም ትችላላችሁ የሆነ ካላችሁ ዳታ ውስጥ የሆነ ነገር ትወስዱ እና በዛ ዳታ ላይ ኮምፔር እናደርጋቸዋለን ማለት ነው። ለምሳሌ እኔ ድምራቸው ልወስድ እችላለሁ። እዚህ ጋር ያላቸውን ድምር ልወስድ እችላለሁ። ኮምፔር ለመወዳደር አማካኛቸው ልወስድ እችላለሁ። ትንሹን፣ ትልቁማ ሪቨር ብቻ ምንድነ የሆነ ሰርቴን ኦፍ ዴታ ተወስዱ እና በዛ ዴታ መሰረት ኮምፔር ታደረጓቸዋላችሁ ነው ስለዚህ መጀመሪያ ደረጃ ዲስፕላይ እንዲሆን ላይ የፈለግነው ቦታ ላይ ክሊክ እናደረግና እንደተለመደው ፈንክሽን ላይ እንሄዳል። ኢንሰርት ፈንክሽን ላይ ከሄደን በኋላ ራንክ ነው የምንወስደው። እዚህ ጋር እስኪ ራንክ አለን የለንም። ስለዚህ ምን እናደረጋለን? ቅድም እንዳደረግነው እዚህ ጋር ትመጡና ኦልትሉት አላችሁ። ከዛ አር ስትጫኑ አር ቤት ይወስዳችኋል ማለት ነው። ራንክ ነው የምፈልገው። ይኸው እዚህ ጋር ኦኬ ልበል ራንክ ላይ ሶስት ነገሮች አሉ። ማወቅ ያለባችሁ ሶስት ነገሮች ምንድን ናቸው? እነሱም የመጀመሪያው ይሄ እዚህ ጋር የምታዩት ይሄኛው ነምበር የሚለው ነው። ነምበር ማለት አማካኝ ከሆነ የምንወስደው ለማወዳደሪያነት የአማካኙ የመጀመሪያው ቁጥር ማለት ነው። ነምበር ምንለው። ሪፍረንስ ደግሞ ሪፍረንስ የምናደርጋቸው ለነዛ ያን ነገር ኮምፒር ለማድረግ ለምሳሌ አብርሃምን ይህን አብርሃን ከማን ጋር ነው ያወራነው? ከነተስፋዬ ከነ ሚካኤል ከነ ደምሴ ምናምን ጋር ነው። ደረስት ኦፍ ሰቨንቲንስ የተቀሩት ነ አስራ ሰባቶቹ ኮምፓሪዥን ላይ ወይም ሪፈረንስ የምንጠቀማቸው ናቸው ማለት ነው። ስለዚህ የሆነ ነገር ለማወዳደር ምን ያስፈልገናል? አንድ የግዴታ ምንድነው ስሙ የሚወዳደር አካል ያስፈልጋል። ስለዚህ ነንበሩ አለ፣ የሚወዳደረው አካል አለ። ነንበር የሚለው የመጀመሪያው ቁጥር ሲሆን ሪፈረንስ ደግሞ ቱ ሪቨርስ ደግሞ እንደዛ ነው የሚሆነው ተስፋዬ ከአብርሃም እና ከሌሎቹ ጋር የሚወዳደረው ማለት ነው። ምን እናደርጋለን? መጀመሪያ ነምበራችን ልንመጣና መጀመሪያ ምን ይሄን እንመርጣለን የመጀመሪያውን ቁጥር በአማካኝ ሆነ ነው በአቨሬጅ ንስራ ብለን እናስብና እሱን እንመርጣለን። ሪፈረንስ ላይ ደግሞ እሺ ነው ሪፈረንስ ደግሞ ከመጀመሪያው ትጀምሩና ሁሉንም ሰለክት አደረጋችሁ ያላችሁ እንዴት አንዳለ በዛ ኮለም ስር ያለውትን እንዳለ ዳታዎች ትመርጣላችሁ ማለት ነው። አሁን እንደዚህ ካረጋችሁ በኋላ ቀጠዩ ነገር እንደሚሆነው በ በ ምንድነው እዚህ በዚህ ብራንክ ጊዜ ሁለት ነገሮች አሉ። አብሶሉት እና አብሶሉት ሪፈረንስ እና ሪላቲቭ ሪፈረንስ የሚባሉ ነገሮች አሉ። አብሶሉት ሪፈረንስ ማለት ሪፈረንሱ ማይቀየር ለሁለተኛውም፣ ለሶስተኛውም፣ ለአራተኛውም ለአምስተኛውም ሰው ሲሆን ሪፈረንሱ ይሄ አሁን የመረጥነው ሪፈረንስ ማይቀያየር ሲሆን ማለት ነው። ሪላቲቭ ሪፈረንስ ደግሞ ሲሆን ከሁለተኛው ላይ ስትመጡ ልስ ድረስ ለምሳሌ ከዛ በታች ያለው እንዳለ ሙሉ ለሙሉ ሪፈረንሱ የተቀየረ ይመጣል። ብዙ ጊዜም ሪኮመንድ የሚደረገው አብሶሉት ሪፈረንስ ስለሆነ ልክ እዚያ ከደረሳችሁ በኋላ ኤፎርን ትጫናላችሁ። ኤፎርን ስትጫኑ ምን ይመጣላችኋል? ልክ እንደምታዩት ምን ላድርግላችሁ፣ እዚህ ጋር በእያንዳንዱ በሌተሮቹ መሀል የዶላር ሳይን ምልክት መጣ። ይሄ አብሶሉት ያደርገዋል እንዳይቀያየር ሪፈረንሱ ለሁሉም አንድ አይነት እንዲሆን። ምክንያቱም ከተቀያየረ አንዱን ከሁሉም ጋር ነው እያወዳደር ያለ ነው ከተቀያየረ ችግር ስለሚፈጥር ማለት ነው ነው ሰው ያለን 18ኛ ላይ ደግሞ ይሄው አለን 67ቱን የመጣ ሰው እንደዚህ ይሆናል ማለት ነው። ስለዚህ በዚህ ፎርም ደረጃ ወይም ደግሞ ራንክ መስራት ትችላላችሁ ማለት። ይሄ አሁን እንደ ምሳሌ ወሰድ ነው እንጂ ይሄንን ሲናሪዮ ይሄ ለሁሉ ይሆናል። ስቶር ቢኖራችሁ ለምሳሌ ያሏችሁን ስቶሮች በቀን ወይም በሆነ ጊዜ ምን ያህል ተሸጠ የሚለውን ነገር ሰርታችሁ አንደኛ የትኛው ስቶር በደንብ የትኛው ቀ የተሸጠ ነው፣ ሁለተኛ የትኛው ቀ የተሸጠ ነው ምናምን የሚለውን ማየት ትችላላችሁ። አንድ የመጨረሻ ነገር እንጨምር እዚህ ጋር እና ዳታችንን በደንብ ከስተማይዝ ለማድረግ እንድንችል አንድ ነገር እንጨፍ ይሄ አሁን እንደምታዩት፣ እንደዚህ ከሆነ በኋላ ብዙ ጊዜ ምንድነው ኤክሴል ላይ ይሄን ዳታ ፕሪንት አውት ማድረግ ብንፈልግ እዚህ ጋር የምታዩቸው የኤክሴል እነዚህ ላይኖች ኢማጂናዊ ላይኖች ናቸው፣ ፕሪንት አውት የሚሆኑ አይደሉም። ሶ አሁን ምን እናደርግ? መጀመሪያ እስኪ ቦርደር እንስራለት። ደግሞ ይሄኛው እንደዚህ እንትን እንዲል ሰሌክት አድርገን ቦርደር እንስራለት። ሰው ምን እናደርጋለን? መጀመሪያ ከዚህ ጋር ትጀምሩና ሰሌክት አደርጋላችሁ፣ ሁሉንም ሰሌክት እንደዚህ ሰሌክት ካደርጋችሁ በኋላ ሆም ላይ ትመጣላችሁ ዝጭ ጋች የምታዩት እነዚህ እዚህ ጋር እዚህ ጋር ክሊክ እናደርጋለን። ከዛ ኦል ቦርደር ተወጣናችሁ ኦል ቦርደር ስትሉት ምን ይሆናል? ልክ እንደዚህ እንደምታዩት ካሪና በተለየ ቦርደር ይኖራል። አሁን ከምር ሆኖ ፕሪንትም ሲደረግ ልክ እንደዚህ ሸንጠረዡ ኖሮ ፕሪንት ያረማ ነው። ይሄ እንዳትረሱ ፕሪንት ስታደርጉ እዚህ ፍሮ ፍራት ትችላላችሁ ማለት ነው። ስለዚህ ምን አየን? አሁን ጠቅለል ለማድረግ ያክል ሰመራይዝ ለማድረግ በዚህኛው ሴሽን ምንድን ነው እያየን ያለነው ለዚህ ለዚህ ላለን የዴታ ምንድነው እያደረግን ነው ማለት ነው። ኦቨር ኦል ምን ሰራን? ዳታ ከገባ በኋላ ድምር እንዴት እንደምንሰራ ቤዚክ ፎርሙላስ ስናስገባ እንዴት እንደምንሰራ አየን። ስለዚህ በሁለት መንገድ ማስገባት ይችላል። ዩ ካን ራይት ኢት ዚስ ዋን አንድ ኦር ደሞ ፈንክሽን ላይ ገብተን መስራት እንደምንችል አየን። ለሚኖራችሁ የተለያየ ዳታ እንዴት አድርጋችሁ እንደምትሰሩ አይተናል ማለት ነው። ኢንክሉድ ራንክ ማለት ነው። ሶ በዚህ ፎርም እስኪ ደግሞ ኤክሰርሳይስ አድርጎት ፋይሉን ታች ላይ አስቀምጥላችኋለሁ። እናንተ ሰርታችሁ ደግሞ የቸገራችሁ ነገር ካለ ሌት ሚ ኖው እንደዛ እናርግ። እሺ።